ቢሆን ወይም ቁጥሩ ተገኝቶ ይሆን አላውቅም። 35 ሚሊዮን ህዝብ እንዳሁን 35 ስንል ቀንሰን ነው። ይሄ ቁጥር ታይቶን መንግስትም አይን ያክል ህዝብ አላቸው ማለት እንግዲህ ሌሎችን ጨፈለቅን ማለት አይደለም። የማለት ተቋማት ጉባኤ በቤተ እምነቶች ላይ የመብት ጥሰት ሲደርስ ብዙ ጊዜ መግለጫ ይሰጣል ግን በወንጌላ ነው ቤተክርስቲያናት ላይ የመብት ጥሰት ሲደርስ ብዙ ጊዜ ድምፁ ሲሰማ አይሰማም እና ለሌላ ነገር የምናውለውን ጊዜ ነው እኮ እዚህ የምናውለውና በዚያ መልክ ወደፊት የሚቀጥል አይመስለኝም። በየክልሉ በሀይልና በጉልበት ቤተክርስቲያን እየፈረሰ ነው። ለምሳሌ በኦሮሚያ ክልል ያለ ኩሪፍቱ ማዕከል ላይ የደረሰው በሸገር ከተማ የፈረሱ ቤተክርስቲያናት ከኦሮሚያ ጋር እየተነጋገሩ ያሉ ለምሳሌ ቃለ ህይወት፣ መካነ ኢየሱስ፣ ሙሉ ወንጌል መስመር ይዞ ሀሰተኛ አስተማሪዎችና ነቢያት ተግዳሮት ሆነዋቸው እና ብዙዎች እኮ የመስተካከል እንትን እያሳዩ ነው። ጥሩ ነገር አለ። ሰውን ለማቅናት ሰውን ወደ መልካም ነገር ለመመለስ ስለሆነ ትዕግስትም ስራ የሚጠይቅ ካውንስሉ በወንጌል ምክንያት ለታሰሩ በአደባባይ ወንጌል በነፃነት እንዳይሰበቅ እያደረጉ ያሉ አካላት ላይ ምን፣ አንዳንድ ጊዜ የግድ እዚህ ቦታ ላይ ካልሰበክኩ ከምን መናገሪያው መንገድ እኮ ብዙ ነው። በኢቫንጀሊካል ሚዲያን አጠናክረን ወደ እናንተ ማድረሱ እንቀጥላለን። በተለይ ደግሞ ከእናንተ ደግሞ ትብብር እንጠይቃለን። ምክንያቱም ካውንስሉ በዚህ በኩል በዚህ ሚዲያ በኩል የራሱን አስተያየትም ቢሆን እናንተንም በዚህ በኩል ስለሚያደር፣ ይህንን ኢቫንጀሊካል ቴሌቪዥንን በማሳደግ ረገድ የእያንዳንዳችሁን ድርሻ እንፈልጋለን። ኢቫንጀሊካል ቲቪ ወንጌል አማኞች ድም